ሰላም ጤና ይስጥልን። የክንፋ መረጃ ቤተሰቦቻችን፣ ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ሟቤት መረጃዎችን የምናሰማችሁ ይሆናል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በአማራና ኦሮሚያ ክልሎች እየተካሄዱ ያሉ ጦርነቶችን ጉዳት የደረሰባቸው ሰላማዊ ሰዎችን የተመለከቱና የመሰረተ ልማቶችን ጉዳይ አንስተው ጠቅላይ ሚኒስትሩን ጥያቄ አቅርበውላቸዋል። ዛሬ እየተካሄደ ባለው ሀገራዊ ምርጫ ስብሰባ የፓርላማ አባላትና የፖለቲካ ፓርቲዎች ስለ ሀገሪቱ የጸጥታ ችግርና ሁኔታ ጥያቄ አንስተዋል። በዝርዝር የምናሰማችው ይሆናል። ብልጽግና የተረጂዎችን ቁጥር ከ27 ሚሊዮን ወደ 3 ሚሊዮን አውርጅ አለው ሲል የተባበሩት መንግስታት ድርጅት በበኩሉ 22 ሚሊዮን ተረጂዎች አሉ ማለቱ ተሰምቷል። ሙሉ መረጃውን አጠናቅረናል። የኢትዮጵያ ኤሌክትሪክ ኃይል ባለፉት ሶስት ወራት ከ268 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። ተጨማሪ አለን። እነዚህንና ሌሎችም አዳዲስ መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን እንደተከታተሉን እየጋበዝን ወደ ዝርዝር መረጃዎቻችንን አልፋለን። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደብ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት በመካሄድ ላይ ይገኛል። ይህ ዘገባ እስከተጠናከረበት ጊዜ ድረስ አስራ ሁለት የፓርላማ አባላት ጥያቄያቸውን ለጠቅላይ ሚኒስትሩ አቅርበዋል። እነዚህ የፓርላማ አባላት በዋናነት ያነሷቸው ጥያቄዎች ያተኮሩት ሰላምና ጸጥታ፣ ሀገራዊ ምክክር ኮሚሽንና ሰባተኛው አጠቃላይ ምርጫ፣ የማክሮ ኢኮኖሚ ማሻሻያና የኑሮ ውድነት በዋናነት ይጠቀሳሉ። መለስ መና የተባሉት የፓርላማ አባል ዳሚው ጠያቂ ሲሆኑ ሰላምና ጸጥታን በተመለከተ በተለይም በአማራና ኦሮሚያ ክልሎች ያለውን የጸጥታ ሁኔታ እልባት ለመስጠት እየተሰራ ያለውን ስራ ጠቅላይ ሚኒስትሩ ማብራሪያ እንዲሰጡበት ጠይቀዋል። ጫላለሚ የተባሉ ሌላ የምክር ቤት አባል በበኩላቸው ትኩረታቸውን ትግራይ ክልል ላይ አድርገዋል። የሰሜን ኢትዮጵያ ጦርነት በፕሪቶሪያ የዘላቂ ግጭት ማስቆም ስምምነት ቢቋጭም አዛውንት ሲሉ የጠሯቸው የህወሓት ኃይሎች ከኤርትራ እንዲሁም ሀገር ውስጥ አሉ ካሏቸው ጽንፈኛ ሲሉ ከጠሯቸው ነገር ግን በስም ካልጠቀሷቸው ከሚያቋቋሟቸው ቡድኖች ጋር እየሰሩ መሆኑን በመግለጽ መንግስት እየሰራ ያለውን ስራ ጠይቀዋል። ሌላው የምክር ቤት አባል ቶፊቅ አብደላሂም ከእነዚህ ጋር የሚቀራረብ ነገር ግን ባህር በር ላይ ያተኮረ ጥያቄን አንስተዋል። ኢትዮጵያ የምታነሳውን የባህር በር ጥያቄ ሻቢያ ሲሉ የጠሩት የኤርትራ መንግስት ሀሰተኛ መረጃዎችን በማሰራጨት እኩይና አፍራሽ ተግባር ላይ ተሰማርተዋል። በዚህ ረገድ የተደቀነውን አደጋ ለመቀልበስ ለዓለም አቀፉ ማህበረሰብ እየተሰጠ ያለውን የግንዛቤ ማስጨበጫ ማብራሪያ እንዲሰጣቸውም ጠይቀዋል። የፓርላማ አባሉ ደሳለኝ ጫኔ በአማራና ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማቶች ጉዳት ይፋ እንዲደረጉ ጠቅላይ ሚኒስተሩን ጠየቁ። ዶክተር ደሳለኝ የኢፌዴሪ ፕሬዚዳንት ታየ አጽቀ ሥላሴ መስከረም 26 ቀን 2018 ዓ.ም ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ህይወት ውስጥ ካለው የሰላምና የጸጥታ መናጋት፣ የኑሮ ውድነት፣ የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸው ተሻግረዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያ ሰጥተዋል። እሱም ዛሬም የማነሳቸው ጥያቄዎችን ጠቅላይ ሚኒስተሩ በጨለምተኝነት እንዳይወስዷቸው አሳስባለሁም ብለዋል። ጥያቄዎቹም የህዝብ በመሆናቸው እንጂ ጨለምተኛ በመሆኑ አይደለም ሲሉ አክለው ገልጸዋል። በአማራ ኦሮሚያና፣ በሌሎች አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስተሩም እንደ ጸጥታ መሪነቱ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥርን በግልጽ ይፋ እንዲያደርጉ ጠይቀዋል። የጸጥታ ችግሮቹን ለመፍታት ጽንፈኛ እና አሸባሪ የሚሏቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሔ ለመስጠት መንግስት ለምን አይሰራም ሲሉም ጠይቀዋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍ ግፎታል በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 አመታትን እየተዋጋች ልትቀጥል አትችልም ሲሉ አጽንዖት ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው፣ ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋልም ሲሉ አክለው ገልጸዋል። በህግ የማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው ሰባተኛ ምርጫ ፍትሃዊ ነጻና ታማኒነት ያለው እንዳይሆን ላለማድረጉ መንግስት የሚሰጠውን ዋስትናም ጨምረው ጠይቀዋል። ብልጽግና የተረጆችን ቁጥር ከ27 ሚሊዮን ወደ 3 ሚሊዮን አውርጃለው ሲል ተመድ በበኩሉ 22 ሚሊዮን ተረጆች እንዳሉ ይናገራል። የብልጽግና ፓርቲ አመራሮች ባለፉት ቀናት ባደረጉት ስብሰባ በግብርና፣ በወጪ ንግድ፣ በተለይም ኢኮኖሚውን በማመዛዘን የተሳካና ከፍ ያለ ውጤት አስመዝግበናል ብለዋል። የፓርቲው ስኬት ተብሎ ከቀረበው ውስጥ በሀገሪቱ የተረጆችን ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ማድረግ መቻሉ ነው። የመንግስታቱ ድርጅት የቅርብ ሪፖርቱ ሀገሪቱ በበኩሉ በሀገሪቱ 22 ሚሊዮን ተረጂዎች እንዳሉ ይናገራል። ገዢው ብልጽግና ፓርቲ ባለፉት አመታት በአገሪቱ የምግብ እርዳታ ተረጂዎች ቁጥር በከፍተኛ ደረጃ መቀነሱን አስታውቋል። ፓርቲው ይህን ያለው የአገሪቱን አጠቃላይ ሁኔታ አስመልክቶ ያደረገውን ግምገማና ና ያሳለፈቸውን ውሳኔዎች አስመልክቶ የፓርቲው ምክትል ፕሬዝዳንት አደም ፋራህ በሰጡት ማብራሪያ ላይ ነው። በ2013 ዓመተ ምህረት በአገሪቱ የዕለት ደራሽ የምግብ እርዳታ ተረጂ የነበሩ ሰዎች 27 ሚሊዮን እንደነበሩ የጠቀሱት አደም በአሁኑ ወቅት የምግብ እርዳታ ፈላጊዎች ቁጥር ወደ ሶስት ሚሊዮን ገደማ ወርዷል ብለዋል። አደም የምግብ እርዳታ ተረጆች ቁጥር ለመቀነሱ በዋናነት ሶስት ምክንያቶችን ዘርዝረዋል። አደም የምግብ እርዳታ ተረጆች ቁጥር በዚህ ደረጃ እንዲቀንስ ያስቻለው አንዱ ምክንያት የምግብ እርዳታ የማይገባቸውን ሰዎች የማጣራት ስራ ስለተሰራ እንደሆነም ገልጿል። ሆኖም የምግብ እርዳታ ሊያገኙ የማይገባቸው ተብለው ከእርዳታ ተቀባይነት የተቀነሱትን ሰዎች ብዛት አደም በማብራሪያው ላይ አልጠቀሱ አደም ለምግብ እርዳታ ተረጆች ቁጥር በመቀነስ በሁለተኛ ደረጃ የጠቀሱት ተረጂዎችን ከተለያዩ የልማት መርሃ ግብሮች ጋር በማስተሳሰር ጥርዴት አፍርተው እራሳቸውን እንዲችሉ ማድረግ ተችሏል የሚለውን ነው። በሶስተኛ ደረጃ በርካታ ተፈናቃዮች ወደ ቀያቸው መመለሳቸውን የምግብ እርዳታ ተረጂዎች ቁጥር እንዲቀንስ አስተዋጽኦ ማድረጉን ጠቅሰዋል። ሆኖም በየክልሉ ምን ያህል ተፈናቃዮች ወደ ቀያቸው እንደተመለሱና በዚህም ምክንያት ከምግብ እርዳታ ተቀባይነት እንደወጡ አደም የገለጹት ነገር የለም። መንግስት ሰብአዊ ድጋፎችን በራሱ አቅም ለማቅረብ ጠንካራ ስራ እንደሰራም በዚህ ማብራሪያ ላይ ተገልጿል። ባለፉት አምስት ዓመታት የምግብ እርዳታ ፈላጊውን ህዝብ በ86 በመቶ እንደቀነሰ ከአሁኑ ቀደምም ገልጦ ነበር። የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ይህን ይበሉ እንጂ የዓለም የምግብ ፕሮግራም ከጥቂት ወራት በፊት በወጣው መረጃ ግን አስር ሚሊዮን ህዝብ ለረሃብና ለተመጣጠነ ምግብ እጥረት እንደተጋለጠና ከዚህ ውስጥ ሶስት ሚሊዮኑ በግጭትና በአየር ንብረት ለውጥ የተፈናቀሉ መሆናቸውን ገልጾ እንደነበር አይዘነጋም። በመላ አገሪቱ አራት ነጥብ አራት ሚሊዮን ነፍሰ ጡሮች ና ጡት አጥቢዎች እናቶች የተመጣጠነ የምግብ ድጋፍ የሚፈልጉ መሆናቸውን ጭምር የጠቀሰው ድርጅቱ፣ ሆኖም በገንዘብ እጥረት ሳቢያ በአገሪቱ የምግብ እርዳታ ድጋፉን ሲያቀርብ የቆየው በዋናነት ለተፈናቃዮችና ከፍተኛ የምግብ እጥረት ለገጠማቸው ሰዎች ብቻ እንደሆነ ገልጾ ነበር። በትግራይ ክልል ብቻ እስከ ጥር ወር 2018 ዓ.ም ድረስ ከ2 ሚሊዮን በላይ የክልሉ ተረጆች አስቸኳይ የምግብ እርዳታ ያገኛሉ ተብሎ እንደሚጠበቅ የክልሉ የአደጋ ስጋት አመራር ኮሚሽን ባለፈው ሐምሌ መግለጹ አይዘነጋም። የዓለም የምግብና የእርሻ ድርጅት፣ የዓለም የምግብ ፕሮግራም፣ የዓለም የጤና ድርጅትና ሌሎች የተባበሩት መንግስታት ድርጅቶች ሐምሌ ገደማ ባወጡት ሪፖርት ደግሞ በዓለም ላይ ለከፍተኛ የምግብ ዋስትና ጦት የተጋለጠ በርካታ ህዝብ አላቸው በማለት ከጠቀሷቸው አምስት ሀገራት መካከል አንዷ ኢትዮጵያ ናት። ሪፖርቱ በአሁኑ ወቅት 22 ሚሊዮን ኢትዮጵያውያን ለከፍተኛ የምግብ ዋስትና ጦት ተጋልጠው እንደሚገኙም ገልጿል። ብልጽግና ፓርቲ የአገሪቱን የሰብል ምርት ሁኔታ መገምገሙንም አደም በ በማብራሪያቸው ላይ ገልጸዋል። አገሪቱ በ2010 ዓ ም በአመት አመርተው የነበረው የሰብል ምርት 36.1 ሚሊዮን ኩንታል እንደነበር የጠቀሱት አደም በ2017 ዓ ም ግን መንግስት የአገሪቱን አመታዊ የሰብል ምርት ወደ 1.57 ቢሊዮን ኩንታል ማሳደግ እንደቻለ ተናግረዋል። ይህ የሰብል ምርት እድገት በተጠቀሰው ጊዜ ውስጥ በአምስት እጥፍ ማደጉን እንደሚያሳይና ና የዚህ የሰብል ምርት እድገት ተጠቃሚ የሆኑት አነስተኛ ይዞታ ያላቸው አርሶ አደሮች መሆናቸውም አደም ገልጸዋል። መንግስት በመ መጀመሪያው ሩብ ዓመት 480.9 ቢሊዮን ብር ታክስ መሰብሰቡንና አገሪቱ በ2018 የመጀመሪያው ሩብ ዓመት ለውጭ ገበያ ካቀረበቻቸው ሸቀጣ ሸቀጦች 2.5 ቢሊዮን ዶላር ማግኘቷንም አደም ጨምረው ተናግረዋል። በዚሁ ማብራሪያቸውም ፓርቲው በስነ ምግባር ጉድለትና በስራ አፈጻጸም ድክመት በገመገማቸው ከ8600 በላይ በሚሆኑ አባላቱ ላይ የተለያዩ የዲፕሎማሲ እርምጃዎች መውሰዱንም ተናግረዋል። ፓርቲው በአባላቱ ላይ የወሰዳቸው ጃዎች አመራሮችን ከኃላፊነት ማንሳትን ጀምሮ ወደ ተለያዩ የኃላፊነት ቦታዎች ማሸጋሸግን ያካተተ መሆኑን አደም ተናግረዋል። አደም ፓርቲው ላለፉት ሶስት ወራት ተቃዋሚ አቅሙን የሚያጠናክሩ የውስጥ ፓርቲ ስራዎችን መስራቱንም ገልጿል። ይህንኑ ተከትሎ የተለያዩ ክልሎች በርካታ የክልል ባለስልጣናትን ከኃላፊነት ማንሳታቸውን ወይም ማሸጋሸጋቸውን በመግለጽ ላይ ናቸው። እስካሁን አመራሮች ካነሱትና ካሸጋሸጉት የክልል መንግስታት መካከል በተነሱና በተሸጋሸጉ አመራሮች ብዛት ቀዳሚውን ቦታ የያዘው በግጭት ውስጥ የሚ የሚገኙ አማራ ክልል መሆኑንም ጠቅሰዋል። የአማራ ክልል መንግስት ርዕሰ መስተዳደር አረጋ ከበደ በአመራር ብቃታቸው፣ በስራ ልምዳቸው፣ በትምህርት ዝግጅታቸውና በመልካም ስነ ምግባራቸው የተመረጡ 35 አዳዲስ የቢሮ ኃላፊዎችን የሾሙ ሲሆን ነባር ኃላፊዎችን ደግሞ ወደ ሌሎች የስልጣን ኃላፊነት ቦታዎች ማዘዋወራቸውን የክልሉ መንግስት አሳውቋል። የደቡብ ምዕራብ ኢትዮጵያ ክልላዊ መንግስትም የአመራር አሰጣጥ ውጤታማነትን፣ መልካም ስነ ምግባርንና የስራ ዝግጅነትን ግምት ውስጥ በማስገባት መልኩ 15 አዳዲስ አመራር አመራሮችን እንደሾመና እንዳሸጋሸገ አስታውቋል። የጋምቤላ ክልላዊ መንግስት ስልሳ ስድስት አመራሮችን የሾመ ወይም ያሸጋሸገ ሲሆን ደቡብ ኢትዮጵያ ክልላዊ መንግስት በበኩሉ በአስራ አንድ የክልሉ ቢሮዎች ላይ አዳዲስ የአመራር ሹመትና ሽግሽግ ማድረጉን ገልጿል። የኢትዮጵያ ኤሌክትሪክ ኃይል ባለፉት ሶስት ወራት ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ባለፉት ሶስት ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። በተቋሙ የትራንስፎርሜሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱ ዓለም ሲአ በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ ስድስት ነጥብ 8 ቢሊዮን ብር ገቢ ማግኘት መቻላቸውን ተናግረዋል። አክለውም በሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47 በመቶ ወርሃዊ እድገት እንዳለው የገለጹ ሲሆን ከገቢ አንጻር ሲነጻጸር ደግሞ የ96 በመቶ ብልጫ ያለው መሆኑንም ጠቁመዋል። በሩብ ዓመቱ ለሽያጭ ከቀረበው ኃይል 93 በመቶ ለሀገር ውስጥ እንዲሁም ሰባት በመቶ ደግሞ ለውጭ ሀገራት የቀረበ መሆኑንም ገልጸዋል። ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያን ኤሌክትሪክ አገልግሎት አገልግሎት 53.6 በመቶ የከፍተኛ ኢንዱስትሪዎች 4.6 በመቶ እንዲሁም የቴክኖሎጂ ኩባንያዎች 34.6 በመቶ ድርሻ እንዳላቸውም ጠቁመዋል። በተጨማሪም ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ ኬንያ እና ታንዛኒያ 4.6 በመቶ እንዲሁም ጅቡቲ 2.2 በመቶ ድርሻ እንዳላቸው መግለጻቸውን ከተቋሙ ያገኘነው መረጃ ያመለክታል።